ጅማውን ለዳግመትን ንሳ ፈታ አንልም፣ እንዲ ያላችሁን አዋጡ ምናምን ስል አማራው ጀለስ፣ እኔ የሚደርስብኝ ድርሻ ያዛ እንጂ ደግሞ ማዋጣቱ ላይ ግድ የለኝም ግን በፕሮግራሙ ላይ ጥላ መኖር አለበታል። አስታስብ ችግር የለውም ይኖራል ተባለ። ትግራይ ዋይ ሱንትና ነው ይደርስብኛል ተነገረው፣ ገንዘብን አዋጣ ኦሮሞ ጓደኛ አንተሳ ምንሽ ስለው እኔ ኮ ወደ ዋቄ ፈታ ታቃየር ያለዋል አረ አንተ አሰክስ በእናትህ፣ በቀደም ትንሣኤን አብረና ነበር። ልጅ ገንዘብ ላለ ማዋጣት ነው ያቀ ይፈታም ብሎ ለምን እኔም ታስቸግረኛለህ? ቦካ ይኖራል። ቦካ ካለህ አዋጣለዋል። ይመች ይኖራል ተባለ ሄደ። ከዛ ወላይ ተጓደኝ ለዳግም ትንሣኤ ብር ማዋጣት አለብን። አ ስንት ጊዜ ነው? ምን አዋጣው? አረ ሄኛው ለዳግም ትንሣኤ ነው። ዝም ብለህ ያለህን ታዋጣለህ ነው። ቦርዴ ካለህ አዋጣለዋል። ከዛ ጉራጌ ጓደኛችንን በልበል ለዳግመ ትንሳኤ የሚደርስብህን አዋጣ። ሁሉም ደግሞ የሀገር ባህል መጠጣቸውን እየተናገሩ ነው። የሀገር ባህል መጠጥን ተናገር፣ ብሩን አዋጣ። እኔ ዳግመ ትንሳኤን አላከብርም። ለምንድን ነው የማታከብረው እንዴ ስንሉ ዳግመ ትንሳኤ ጌታ ዳግም የታየው ላላምን ወደቱ ማሳደድ እንዲያ አው ነው። ይህ እኮ ብፁ ነ ሳያዩ ከሚያምኑት ወገን ብዙ መታወቂያዎች የማዘርን መታወቂያዎች አገኘሁኝና ተመሳሳይ ነው እድሜያቸው። ማዘር በየአመቱ መታወቂያ ስታወጣ እድሜዋ 38 ነው። ከዛ እንደዚህ እያወጣች የመጀመሪያ ልጃችን 30ዎች ቤት ገባ። አረጊ ግን ምን ነው አንቺ፣ ከሰላሳ ስምንት አይቀየርም እንዲ አንቺ እድሜ ምናምን ልጄ። ዘመን ሲለወጥ የማይለወጥ አምላክ ከዘመኑ ጋር አልቀየርም። 38 ነው ብያለሁ፣ በቃ 38 ነው። በባለባጃጆች ላይ የሚደርሰው መገፋት ከአንዳንድ ባለባጃጆች ተንኮል አንጻር ያንሳል የምትሉበት አጋጣሚ አለ? አንድ ጊዜ ሶስት ሰዎች ከሆቴል ጥንብዝ ብሎ ሰክረው ይወጡና በባጃጅ ሼል አደርሰን ብለው ይሳፈራሉ ማለት ነው። ከዛ ባለ ባጃጁ አስገባቸውና ማለት ነው። ሞተር አስነስቶ አሞቃት ባጃጅ ነው። እናደረገና አሞቃቱ ከሆነ ንቅንቅ ሳይ ውረዱ አላቸው ደርሷቸው ሲል። ሶስቱም ሰዎች ተራ በተራ ወረዱና መጨረሻ ላይ ሂሳብ የሚከፍለው ሰውዬ። አሽብላሽ ከረደ። ደለህ ነበር። ብሔር ብሔረሰቦች ከፍተኛ ወንጀል ሰሩና፣ ሁሉም በሞት እንዲቀጡ ተወሰነ። ከዛ ፍርድ ቤቱ በሰራችሁት ከፍተኛ ወንጀል ምክንያት በስቅላት እንድትቀጡ ፍርድ ቤቱ ወስኗል አለ። ከዛ ኦሮሞ ጀለል አረ በእናታችሁ እግዚአብሔር ፍሩ፣ በእናታችሁ ምህረት ይደረግልን፣ ሁለተኛ እንደዚህ ያለ ወንጀል ውስጥ አንገባም እኛ ይባል አሁን አረጌ ፍሩ እንጂ ጎናታችን ሌላ ተጨማሪ እድል ስጡንና ሁለተኛ በዚህ አይነት ምን ምን አጠፋ ከሆነ እኮ የፈለጋችሁትን መቅጣት ትችላላችሁ፣ እባካችሁ ይቅርታ አደረገልን። ከዛ አማራው አረግ አረጎ በዝ ተበላሽን አረጎ በዛ አንድ በሉ አረዳኛ ፈጣሪ ስለ ወንድ ልጅ አምላክ አረግ እድላችሁ ይህንን ማሩን ከዚህ በፊትም ጥፋት ታይቶብን አያቅም፣ እባካችሁ ይቅርበሉና ከዛ ጉራጌው አረ፣ የተከበረው ፍርድ ቤት እኔ ዳር ስምንት እሁድ ለመሞት አይመቸኝም እቁብ አለብኝ።